የኤርትራ ቤተመንግስት እዚህ ውጥረት ላይ እያለ ነው። እንግዲህ ከባዱን ዜና የሰማው የጌዴዮን ሽጉጥ የተተኮሰበት አብይ እኮ አስማተኛ ነው። ጆዋርን ከአቦይ ስብዓት ጋር ለውይይት አስቀመጡ። እዚጋ እዚህ ጋር መታያቸው ፖለቲከኞች በሙሉ በታሪካቸው አሳክተው የማያውቁትን ድል ያመጣው አብይ አህመድ ነው። የኦሮሞ ፖለቲከኞችን በታሪክ ወደ አንድ ሀሳብ አምጥቶ ለአንድ ዓላማና ለአንድ ትግል ያቆማቸውም አብይ አህመድ ነው። ህወሓትን የበላው ከኦዲፒ የተነሳው ኋላ ላይ ወደ ብአዴን የሄደውን ድልድይ የቆፈረው አብይ አሕመድ ነው። እንደምታውቁት ብአዴንም ይላላክ ነበር፣ ኦህዴድም ይላላክ ነበር፣ ደሄዴንም ይላላክ ነበር። ሁሉም ህወሓት ሰራሽ ነበሩ። ስብሃቷ ህወሓት፣ ስብሃቷ ደሄዴን፣ ስብሃቷ ኦህዴድ፣ ስብሃቷ ብአዴን ምናምን የነበሩት መቃወም ከተጀመሩ አንድ ዓመት እንኳን ብናደርግ ስድስት ዓመት አንድን ፖለቲከኛ ለመረዳት ፈጅቶባቸዋል። አንድን መኒ ለመረዳት አንድን ሰው ለማወቅ ስድስት ዓመት ከፈጀብህ ምኑን ፖለቲከኛው ፖለቲካ አውቃለሁ ብለህ ልትበልጥ ልታስረዳ አናሊሲስ ልትሰጥ ካሜራ ብርተ ማየት ደቅነ ቁጭ አልክ። ሰው ነው ያን ያላወቅ ነውም ነበረ። አሁን ግን አወቅ ነው። ለማወቅም እንዴት ስድስት ዓመት ይፈጅባል? የሩሲያ ሰማይ ስር ሶቺ ላይ አብይ አሕመድ ኦሮማ ራስ ለሚባል ጥምረት የህዋትን ትከሻ ስለመጣል አነሳላቸው። ለማ ለምክትል ጠቅላይ ሚኒስትሩ የምን የድፍረቱ ድፍረት ማለት ለማ የቆመባትን መሬት የደለደላት አብይ ነው። እዚህ የምታያቸውን ፖለቲከኞች በሙሉ የማንም ቆራጭ መጥረቢያ ቢስል እየየ የሚል ኃይል የለም። እዚህ እንጨት ይመስል ብረት እንደሆነ ያውቃል። ድሮ ኦሮማራ ጥምረቱን አያውቀውም፣ መንገዱን አያውቀውም፣ ቼኑን አያውቀውም፣ ትግል ሰርቶ አያውቅም። ትግሉን የሰራ ነው እኛ ነን። ትግል ሰርቶ ካላወቀ እንግዲህ አሁን ትግል ስራና እናስኪጥ አለው። ትላንት ትግል ሰርተን ነው አብይን ስልጣን ላይ ያወጣ ነው ያሉ ሰዎች አብይን ለማውረድ የሚፈጥሩትን ትግል ስናይ እኚህ ጅል ናቸው እንድንል አስገድዶናል። ሰላም ጤና ይስጥልኝ። ወደ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? አላችሁ ወይ? ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ መጥቷል። ዛሬም እንደተለመደው ወቅታዊ አበይት ርዕሰ ጉዳዮችን በራሳችን ቋንቋ፣ በራሳችን መንገድ የምንመለከተው ይሆናል። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሆኖ በተለይም ዛሬ ያልተሰሙ ታሪኮችን ወደ ኋላ መለስ ብለን ከአሁናዊ ፖለቲካ ጋር አያይዘን ወደ እናንተ ስለምናደርስ ማለት ነው። የጌዴዮን ሽጉጥ፣ የለማ መሬት የለማ መሬት ያልተሰማው ታሪክ አብይ ለለማ የተወለት መሬት በይሉኝታም ይሆን በፍረት ያልተናገርነው ከፍታ ግን ሰሞኑን ለማስፈራሪያነት የመጣውን አንድነትስ ማን ፈጠረው የምንመለከተው ይሆናል። ያልተሰሙትን ጉዳዮች ወደኋላ መለስ ብለን የምናይም ይሆናል። ሕወሓት ቤት ነገር ዓለሙ እየጨለመ ነው። ብዙዎቻችሁ የቀድሞ ህውሓት በል ብላችኋል። እንግዲህ ህውሓት መሞቷን አምናለሁ። ግን የሞተ ዘመድ ያለን ሰዎች የሞተው ከላይ አንልም። መከሌ ካልን እንግባባለን። እና ህውሓት ካልኩ ስለሞተችው ህውሓት እንደማወራ ይግባችሁ። በቃ የሞተችው ህውሓት ማርዘም ነው ተቀጽላ መስጠት ነው የሚሆንብኝና፣ እባካችሁ እንደዛ ተረዱልኝ። ህውሓት ሞታለች። ከሞተች ቆይታለች። ፖለቲካዊ ሞቷን የሞተች ድርጅት መሆኗን እናምናለን፣ አምንንም እንናገራለን እና በዛ መንገድ ተረዱትና። ወዲያን ጥሩ ብርጋዴር ጀነራል ናቸው። ወዲያን ጥሩ ይባላሉ። እሳቸው በረሃ ወርዷል። በረሃ ወርደው ህወሓትን የሚያጠፋ ትግል ለማድረግ እየተንቀሳቀሱ ነው። ነገሩ በጣም ከበድ ያለ ይመስላል። ወዲያን ጥሩ አሉኝ ያሉት ክፍለ ጦር አራት ክፍለ ክፍለ ጦር ነው በአፋር በኩል እያደራጁ የሚገኙት ይኸውም በጣም ለህዋት ስጋት የሚሆን ነው። እና ወዲያን ጥሩ ትናንትና ከቢቢሲ አማርኛ ጋር በነበራቸው ቆይታ ባነሱት ነጥብም የትግራይ ህዝብ ይህንን ኃይል በቃ ማለት አለበት፣ ከትከሻው ላይ ማንሳት አለበት፣ ከህዋት ነፃ የሆነ ትግራይ ለመፍጠር እንደሚታገሉ ተናግረዋል። በረሃ ያወረዱትም ከህዋት ነፃ የሆነ ኃይል ፈጥረው እንደሆነም አስረድተዋል። እንግዲህ ባለፈው የደብረ ጽዮን ላፕቶፕ ሰርቀዋል የተባሉ ሰዎችም ከይ ወደኛው ሰው በረሃ እንደወረዱም በጣም በርካቶች ሲናገሩ ነበር። ና ወዲያን ጥሩ ትላንትና ተናግሯል። ከወዲያን ጥሩ ንግግር መነገር ትንሽ ቀደም ብሎ ታደሰ ወረደ የተናገረውም ንግግር ነበር። የትግራይ ፖለቲካ ባል አጥፊ ነው ብሏል። ባለፈው ያልኳችሁ ነገር ግን ባይዘው በዛው እየደረሰ ነው። ታደሰና ህዋት ይቆራቆዛሉ እያለን ነበር። ታዴ ለንግግር ክፍት ነኝ፣ ታዴ ለድርድር ክፍት ነኝ እያለ ነው። ከሰላማዊ ሰዎች ጋር ለመነጋገር እየሞከረ ነው። ከፌደራል መንግስቱ ጋር አብሮ ለመስራት እየጣረ ነው። በተቃራኒው ህዊ ነፍሴ ደግሞ ሌላ ታሪክ ውስጥ ገብታለች፣ ሌላ ታሪክ ውስጥ ገብታለች እና ነገሩን ትንሽ ወሰብሰብ ሰብሰብ እያደረጉት ያሉ ይመስላሉ። የትግራይ ፖለቲካ ኢሳያስ እንደሚፈልገው እየሆነ አይደለም። በነገራችን ላይ ኢሳያስ ላይ ከባድ ስጋት ተደቅኖበታል። የአልቡርሃንን በሄመቲ የመመታት አደጋ የገጠማቸው አልቡርሃን ያሰባቸውን አውሮፕላኖች የጦር እንትኖች ኤርትራ ውስጥ አስቀምጧል ሄሚቲ እነዚህን እንትኖች ማውደም ሲፈልግ ሄዶ ጥቃት የሚፈጽመው ኤርትራ ላይ ነው ማለት ነው በማንኛውም ሰዓት ኤርትራ ላይ ሄሚቲ ጥቃት ሊፈጽም ይችላል እና የኤርትራ ቤተመንግስት ስጋት ላይ ነው ውጥረት ላይ ነው ያለው የኤርትራ ቤተመንግስት እዚህ ውጥረት ላይ እያለ ነው እንግዲህ ከባዱን ዜና የሰማው የጌዴዮን ሽጉጥ የተተኮሰበት ጌዴዮን የህወሓት ሰዎችን ያስከፋ ንግግር የህወሓት ሰዎችን አልኩኝ፣ የሻዕቢያ ተላላኪዎችን ያስደበረ የሻዕቢያ አፎችን ያስደነገጠ የኢሳያስ አፈወርቂ ተላላኪዎችን እንዳይመቻቸው ያደረገ ሁለት ሽጉጦችን ከሰሞኑ ተኩሶ ነበር። የመጀመሪያው የጌዴዮን ሽጉጥ የሊማሊሞ መንገድ ወዴትም እንዴትም ቢጥመለመል መዳረሻውን አይቀይረውም። የወደብ ጨዋታ እንዴትም ወዲም ወዲያም ወዲያም ቢል ከሶማሌላንድ ጋር ያለን ስምምነት እንጨርሳለን አይነት ጨዋታ ተጫውቷል። ከሰሞኑ የነገርኳችሁን የሶማሌ ላንድ ፕሬዚዳንት ወደ አዲስ አበባ መምጣት ደምሩበትና እንትን በሉት። ሌላው ጌዲዮን የተናገረውና የኢሳያስን አፎች እንዲቀየሙ ያደረጋቸው ሌላኛው ጉዳይ ምንድን ነው? ሰው ቀይረው የማያውቁ የቀድሞ የሚባል ባለስልጣን የሌላቸው ብሎ መናገሩ ኤርትራ አላለም፣ ግን እንደዛ ብሎ መናገሩ የኤርትራ ፎችን አስከፍቷቸዋል። ጌዴዮን ቀለም ከዘለቃቸው በትምህርቱ ዓለምም ገፍተው ከሄዱ ስማርት ከሆኑ ከፍተኛ የኢትዮጵያ መንግስት ባለስልጣናት አንዱ ናቸው። እሳቸው ወጣት ከሰሞኑ ዳ ጠቅላይ ሚኒስትሩ ካቢኔያችንን ከግማሽ በላይ ወጣት ለማድረግ እየሰራን ነው እንዳሉት በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ ያሉ በጣም ስማርት ማይንድ ያላቸው ቀደሙ መምህር የነበሩ እውቅ የህግ ሰው ናቸው። ለውጭ ጉዳይ ሚኒስትሩ የሚመጥኑ ሰው መሆናቸውን ብዙዎች ይስማሙበታል። እንትንም የሚያወላዳ ነገር አለ። ባይዘዌ የጌዴዮን ጢሞቲዮስ ባለቤት ሀናም የአቃቢ ህጉን ቢሮ ትመረዋለች እና ወጣቱ ሀይል በቤተሰብም ጭምር ነው እንትን ያለው ከፍ ያለው እና ሌላ እሱ ላይ ዱላ ማበረከት ይፈልጋሉ እና እቺን ተናገረ ብለው የኢሳያስ አፎች ዱላ እያበረከቱበት ነው ግን እንዲያርበትብቷቸው ሄደዋል በተለይ ስለ ኢትዮጵያ መንግስትና ስለ ኤርትራ መንግስትም ተጠይቆ ምላሽ የሰጠበት መንገድ እጅግ በጣም ድንቅ ነበረ። በጣም ዲፕሎማሲውን የጠበቀ ከእሱ የሚጠበቅ ሻርፕ የሆነ መልስ ነው ሰጥቶ ያለፈው ኤርትራውያን እንደ ሀገራቸው ተቀብለ እናስተናግዳለም ሲሉ ተናግረዋል። እሳቸው ይመቻቸው እና የጌዴዮን ሽጉጥ የሻዕቢያ ሰዎችን አንቀጥቅጧቸዋል። ወደኋላ ላይ መለስ ብዬ ስለ ጌዴዮን ሽጉጥና ሌሎችም ጉዳዮች አነሳሉ። አሁን ግን ወደ ለማ መሬት እንለፍ። እስቲ ወደ ለማ መሬት የለማን መሬት እንዳሳውሱ ያደረገኝ ከሰሞኑ የተጠራው የአይጦች ጉባኤ ነው። አብዶኛንን ባይ ኃይለኛንን ባይ ፖለቲከኞች ተሰብስበው ጠቅላይ ሚኒስትር አብይ አህመድን ለማስፈራራት ሲሞክሩ ተመለከትን። ያ ብቻም አይደለም። ስብሰባቸው፣ ጥሪያቸው፣ ህብረታቸው፣ አንድነታቸው መሬት እንዳልነካና መሬት እንዳልያዘ ያሰቡትን፣ እንዳላስፈጸሙ እያወቁትም ደግሞ ስለ እንትኑ ስለ ውይይቱ ስለ አንድነታቸው ስለ ህብረታቸው መግለጫ ሊሰጡ መጡ። ዛሬ ስለ አብይ እናወራለን። እስቲ የለማ መሬት ላይ ለማ የቆመበት መሬት የማን ነበር? በልም እንጠይቃለን። የማን ነበር? ዛሬ የምታዋቸውን ፖለቲከኞች አስቀድሞ ወደ አንድነት የሰበሰባቸውስ ማን ነው? የነኚህ ሰዎች አንድነትስ አብይን ያስፈራዋል ወይ? አንድ ናቸው ወይ? ሲጀመር አንድ ናቸው ወይ? አንተ አብይ እኮ አስማተኛ ነው። ጃዋርን ከአቦይ ስብዓት ጋር ለውይይት አስቀመጠ። በዚያ ስቅም እንደዛም አስቀምጧቸው ግባቸውን አልመጡ። ደግሞ ለስብሰባ ይመጣሉ። አብይ አሕመድ ለለማ የሰጠው ክሬዲት ብዙዎች እሱን እንዲንቁት አድርጓቸው ነበር። አንድ ነገር ግን ማንሳት አለብን። አብይ አስቀድሞ ኦሮማራን የሰራው እሱ ነው ኦሮማራን የሰራው እሱ ነው። እዚህ ጋር የምታያቸው ፖለቲከኞች በሙሉ በታሪካቸው አሳክተው የማያውቁትን ድል ያመጣው አብይ አሕመድ ነው። ሌላውን ቶ የኦሮሞ ፖለቲከኞችን በታሪክ ወደ አንድ ሀሳብ አምጥቶ ለአንድ ዓላማና ለአንድ ትግል ያቆማቸውም አብይ አሕመድ ነው። ሕወሓትን የበላው ከኦዲፒ የተነሳው ኋላ ላይ ወደ በአዴን የሄደውን ድልድይ የቆፈረው አብይ አሕመድ ነው። ለዚህ ማስረጃችን አብይ ወደ ከፌደራል ስልጣን ተነስቶ ወደ ኦሮሚያ ከሄደበት ጊዜ ጀምሮ የመጡትን ለውጦች ማየት ነው። ስብሀት አብይን አምሮሮ የሚጠላው ኦህዴድ ውስጥ የነበረውን ቼል ማን እንደመጣጠሰበት ስለሚያውቅ ነው። እንደምታውቁት ብአዴንም ይላላክ ነበር፣ ኦህዴድም ይላላክ ነበር፣ ደሄዴንም ይላላክ ነበር። ሁሉም ህወሀት ሰራሽ ነበሩ። ስብሃቷ ህወሀት፣ ስብሃቷ ደሄዴን፣ ስብሃቷ ኦህዴድ፣ ስብሃቷ ብአዴን ምናምን የነበሩት ሁሉም ስብሃታዊ ናቸው። እና ለማዩ አቶምሳን የቀረጠፈውን እንትንም አትርሳው ደምርበት። ከዛስ አብይ አሕመድ አሊ የሚባል ፌደራል ላይ የነበረ ለውጥ ያረገዘ ሁለት ሺ አራት ላይ የተጀመረውን የሆዴድ የሪፎርም ናፍቆት ያቀጣጠለ ሰው እንዴት ቁማሩን እንደተበሉ ራሳቸው ይነግሩሃል። የነ አምባሳደር ጽጋብን መጽሐፍም ሄደን መበርበር እንችላለን። አሁን እነኚህ ሰዎች ሲሰበሰቡ አዲስ አይደለም። አያስደነግጠውም የት ድረስ እንደሚሄዱ እምን ድረስ እንደሚያስቡ ማወቅ አለብን አንዳንድ ሰው የነ መሳይ መኮንን መጮህ የነጀዋር ጀዋር መሐመድ ጩኸት አብይን የሚያስፈራው ይመስላል እነ መሳይ መኮንን ማለት እኮ አብይን አላወቅነውም ነበር አሁን ግን ስላወቅነው ነው የምንቃወመው ይሏል ሰባት ዓመት መቃወም ከተጀመሩ አንድ ዓመት እንኳን ብናደርግ ስድስት ዓመት፣ አንድን ፖለቲከኛ ለመረዳት ፈጅቶባቸዋል። አንድን መኒ ለመረዳት፣ አንድን ሰው ለማወቅ ስድስት ዓመት ከፈጀብህ ምኑን ፖለቲከኛውን ከው ድንቁርና፣ እናንት ነግረኛለ እንዴ? በአደባባይ ያኔ ስላላወቅን ነው ዋሪ ሚን ማለት፣ ዜጋ አይደለህም አድማጭ አይደለህም ኦዲየንስ አይደለም። ፖለቲካ አውቃለሁ ብለህ ልትበልጥ፣ ልታስረዳ፣ አናሊሲስ ልትሰጥ ካሜራ ብርተህ ማየት ደቅነህ ቁጭ አልክሰውን ደን ያን ያላወቅ ነውም ነበረ። አሁን ግን አወቅ ነው። ለማወቅም እንዴት ስድስት ዓመት ይፈጅብሃል? ለመረዳት ስድስት ዓመት የፈጀባቸውን ሰው ለማውረድ ደግሞ ምን ያህል ዓመት እንደሚፈጅባቸው መረዳት እንዲህ ኢማጅን፣ ለመረዳት ስድስት ዓመት ፈጅቶበታል። ተረዳውት ያለውም እኮ አሁን ትክክል አይደለም ማለት አሁን ስድስት ዓመት ቆይቶም የገባው ትክክል አይደለም ታውቃለህ። እንዲህ አይነት ድንቁርና ኬትም ይመጣል ከየትም ይመጣ ነው። እስቲ ወደኋላ መልስና በለስ በልና የኦሮማራ ክሬዲት በማን ስም እንደተመዘገበ ቼክ አድርገው። በአብይ ስም የህወሓትን የኢኮኖሚ ሰንሰለት ማን እንደበጣጠሰው መርምር። አብይ አህመድ የኦዲፒን እንደ ዕዳ አህያ የመጫን ባህል ማን ያበል ብሎ እንደ ጣለ ጠይቅ። አብይ አህመድ በነገራችን ላይ ሁሉም በጣም ይፈሩ ነበር። ያን ኢህአዴግ ውስጥ የነበሩ ባለስልጣናት ማለት ነው። እና ጠቅላይ ሚኒስትር አብይ አህመድ የቴክኖሎጂ ሚኒስትር እያለ ሩሲያ ሶቺ ተላከ። ሩሲያ ሶቺ የተላከው ከዲጄ ደመቀ ጋ ነበር። ያን የእሳቸው ምክትል ጠቅላይ ሚኒስትር ነበሩ። አብይ ሚኒስትር ነው፣ ዳይሬክተር ኦር ሚኒስትር ነው፣ ባለስሳሳት አቶ ደመቀ ደግሞ ምክትል ጠቅላይ ሚኒስትር ናቸው። እና የሩሲያ ሰማይ ስር ሶቺ ላይ አብይ አህመድ ኦሮማራ ስለሚባል ጥምረት የህወሓትን ትከሻ ስለመጣል አነሳላቸው። ለማ ለምክትል ጠቅላይ ሚኒስትሩ የምን የድፍረቱ ድፍረት ማለት ነው። የድፍረቱ ድፍረት ለምክትል ጠቅላይ ሚኒስትሩ፣ ሊገለው ይችላል፣ ሊያጠፋው ይችላል፣ ላይቀበለው ይችላል። ምን አይነት ሪስክ ቴከር እንደሆነ ምን ያህል በህልሙ እርግጠኛ እንደሆነ የምታውቀው ማለት ነው። ደንደን ብሎ ኦሮማራ የሚባል እንትን ኦዲድ የህወሃት ህወሓት አርጅታለች፣ ኢህአዴግ እድሳት ያስፈልገዋል፣ ፈንቅረድ መውጣት አለብን ምናምን የሚል ወጣት ዲጄ ደመቀ አንድ ቃል የተናገረው ተናገረው። ኧረ አንተ ልጅ ዝምበል ዝምበል እንጂ ዝምበል ዝምበል ነው ያለው። ደፍሮ ረጅም ውይይት ለማድረግ እንኳን አልፈለግም፣ አልተለመደም። ኢህአዴግ ቤት እንደዚ አይነት ድፍረት አያውቁም። ኋላ ላይ አዲስ አበባ መጡ። ቆይቶ ነው ደመቀ አስቦበት አስቦበት አብይ ጋር ከዛ ኋላ ነው ቼኑ ተዘርግቶ ወደ እነ አምባቸው መኮንን ሄዶ ኦሮማራ የተወለደው። ለማ የቆመባትን መሬት የደለደላት አብይ ነው። ገና ከጅምሩ ብዙዎች አሁን በእነኚህ ሰዎች ህብረት ምናምን አብይን ሊያጣጥሉትና ሊንቁት የሚሞክሩት ብቻውን የቀረም ይመስላቸው። ለማን ከፊት አርጎ ያጫወተው ማን ነው? ለማን ከፊት አርጎ ያጫወተው ማን ነው? አንዳንድ ሰው ለማ ለአብይ ችሮታ የሰጠው ይመስላቸዋል። አብይ ነው። ለማይቆመበትን መሬት ስጦታ አይሰጠው። አዎ ለማ ጥሮ የትግል አጋሩ ነበር። አዎ ታሪክ በመዳፉ ስላደላደለው የኦዲፒ ታሪክ አጎንብሶ የመጫን ባህል አለው አብይ እማይዘነግጠው። ለዚህ ነው እያዩ ፈንገስ ላይ እያዩ ምን ይላል መሰለን የማንም ቆራጭ መጥረቢያ ቢስል እየ ያልልም እንጨት ይመስል እዚህ የምታያቸውን ፖለቲከኞች በሙሉ የማንም ቆራጭ መጥረቢያ ቢስል እየ የሚል ኃይል የለም እዚህ። እንጨት ይመስል ብረት እንደሆነ ያውቃል። ደንዳና እንደሆነ ያውቃል። እና በቃ በቂ እኮ ነው ይሄንን መመርመርና ይሄንን መረዳት። ይበቃል እኮ። የኦህዴድን ቼን ማን በጣጠሰው? የህዋትን መንገድ ማን ቁልቁለት አደረገው? የለማን መሬት ማን ደለደለው? እነሱ እንደሚሉት ለአብይ መንገድ መርተውት ደግፈውት ቢሆን አብይ አራት ኪሎ አንድ ቀን አያት። አብይ በጣም ብልጣብልጥ ፖለቲከኛ፣ በጣም ብልጣብልጥ፣ በጣም ደፋር፣ በጣም ሪስክ ቴከር ፖለቲከኛ። ይህንን አመንክም አላመንክም የማይካድ ነገር ነው። ከዛስ አብይን ትጠላና ከአቦይም ጋር ከዘመነም ጋር ከልደቱም ጋር ከጀዋር ጋርም ትቀመጣል። ከዛስ ድል የለም እንጂ ከድል በኋላ ትለያያል። የኢትዮጵያ ፖለቲካ አልፋና ኦሜጋ ይሄ ነው። ትጋባለ አንድ ጠላት ታበጃለ ትጣመራል፣ ለዛ ትታገላል። መጨረሻ ላይ ገደል ትገባል። እዚች ላይ የነ ዳውድ ኢብሳን ሰሞንኛ ጨዋታ እንጨምርባት። እነ ዳውድ ኢብሳ ለአራት ዓመት ዝግ የነበረው ቢሮአችንን ተቀብለናል እያሉ ነው። ማ የነ ዳውድ ኢብሳ ኦነግ እ ከዛ አንተ አብይ ቼኑን መስራት አይችልም ምናምን ልትለይ ትሞክራል። ያኔ በመጣበት በሚያውቀው በሰራው አንድነት ራሱን ልታስፈራራው ትሞክራለን። ቀላል ፖለቲከኛ አይደለም። ስላልቻሉ ነው። በችሮታቸው አይደለም ያቆዩት። በችሮታቸው አይደለም ያሰነበቱት። ማን ከፊት እንዳቆማቸው የለማ ቀኝ እጅ የነበሩ ሰዎችን ማን ነው? ኧረ እባክህ! ከነበሩበት ቦታ አንጻር እኮ ከእሱ የበለጠ አቅም ቢኖራቸው። የአንድ ፍረት ያስታጠቃቸውስ ማን ነው? ራሱ በሰጠው መሬት፣ ራሱ በደለደለው ቦታ ልታስፈራራው። ድሮም ኦሮማራ ጥምረቱን አያውቀውም፣ መንገዱን አያውቀውም፣ ቼኑን አያውቀውም፣ ትግል ሰርቶ አያውቅም። ትግሉን የሰራ ነው እኛ ነን። ትግል ሰርቶ ካላወቀ እንግዲህ አሁን ትግል ስራና እስኪ ጣለው። ትላንት ትግል ሰርተን ነው አብይን ስልጣን ላይ ያወጣ ነው ያሉ ሰዎች አብይን ለማውረድ የሚፈጥሩትን ትግል ስናይ እኚህ ጅልናቸው ናቸው እን እንድንል አስገድዶናል። የመዳፍ ስሬታችሁን አይተን እንድናውቃችሁ አድርጎናል። ለፉክክር አትቀመጡ። ባይዘወይ ነጮቹም እየመሰከሩ ያለበት ሁኔታ ላይ ነው ያለው አብይን ያሳጡ አብይን የጣሉ አብይን እንትን ያሉ መሳቂያ ያደረጉ እየመሰላቸው ወይ ደግሞ የአብይን ክፋት የተናገሩ እየመሰላቸው አስቀድሞ ማን ኦሮማራን እንደሰራው ማን ቼኑን እንደሰራው ማን እንደበጣጠሰው እየተናገሩ ነው። በታሪክ ታይቶ የማይታወቅን ፖለቲካዊ ቁማርና አብይ ቆምራት ስሌትማ አብይ ያስላት የእናንተን ሰሞንኛ ማንሳፈፍና ክንፍ አውጥቶ ለመብረር በሞከር አቤይ ለለማ ከተለደለው መሬት አንጻር ከበረበር ነው። በጣም ትንሽ ነው። ኢለመንተሪ ኬዝ ነው የሚሆንብ። ለናንተ ነው የምናዝንላችሁ። አቢቹኒያ ይለዋል። ዋጋ የለገሰ አቢቹኒያ የሚባለው ሀገር ላይ ብዙ ጉዳይ ነው ያለው። ብዙ ጨዋታ ነው ያለው። አሊያንስ ተፈጠረ። ዘመነ ከጀዋር ጋር ተቀመጠ። ስብሀት ከምናምን ጋር አወራ። ኦሮማራ ይታደስ ነው ይላል። ዝም በለ እስቲ ወደኋላ መለስ ብለ በርብረው። ዝም በለ አብይ ለአንድ የምትባለው ሀገር ላይ የነበረችውን ፖለቲካዊ ጨዋታ አያት። ከዛ እነዚህ እንትን ሊሉ ቀሎ አቀልላቸው፣ አጎንብሶ ጣላቸው፣ ዝም ብሎ ገነደሳቸው።

አደለም፣ የባሌና የጅማውን የአምባላጌንና የአድዋውን የቋራውንና የምጽዋውን የሳዋውንና የሳህሉን ማን እንዳጫዋወተው ጠይቅ እስቲ። አፍ ባይኖሮ በአሸዋው ይነግራል፣ ቃል ባይኖሮ በተራራው ይመሰክርላል። አይደለም የወለጋንና የድሬዳዋውን አይደለም፣ የአዳማውንና የሱሉልታውን፣ አይደለም የቡራዩንና የሻሸመኔውን፣ የደደቢቱንና የተንቤኑን፣ የሽረውንና የአዲ ሀገራዩን፣ የባድመውንና የአድቋላውን፣ የመተማውንና የሞቱማውን ጨዋታ ማን እንደዘጋው ያሳያል።

አሁን ዙሪያው ላሉ ሰዎች ለአንዳንድ ሰዎችም ሰዎች ምለው ምክሬ ነው ይሄ ይብራባችሁ ማን ያቺን ቼን እንደሰራት አንድ ለብዙዎች መናገር የሚፈልገው ነገር እነዚህን ሁሉ ሰዎች በዚች እዚች ላይ ባሰፈራት ቋንቋ ብቻ ገደል እንደሚከታቸው ስነግራቸው በጣም በእርግጠኝነት እዚች ላይ ባሰፈራት ካርታ ከዚች አይዘሉ። ጠቅላዩ አዲስ መጽሐፍ እየጻፍኩ ነው ብለዋል። አ እነዚህ ደግሞ አዲስ ሽንፈት እየጻፉ ነው። ወዲያ እነ ወዲያን ጥሩ ህዋትን እያነጠሯት ነው። ወዲህ የእነ ሬድዋን ቢሮ ስራም ሰፊ ነው። ከፍ ስንል የነ ጌዴዮንን ጨዋታ ማናጣው የለማ መሬት ደልዳዩ ደግሞ ካናብስቱ ጋር አንድነት ፓርክ ጎረቤት ቁጭ ብሎ ከፍ የሚያረገው ጭው ያለ እየመረረህም ቢሆን ትውጠዋለህ። የአስመራው ሰውዬ ከአር ኤስ ኤፍ በኩል ጥርስ ተነክሶበታል። ምን ትላለህ እንግዲህ። ከዛ እነዚህ አስቦካ ነው አስፈራራ ነው ይላል። ከዚህ አይነት በላይ ስላቅ ከየት ይመጣል? እንዲህ አይነት ፖለቲካል ሳታይር ማንም አይጽፍም። የማንም ቆራጭ መጥረቢያ ቢስል እየየ አይልም እንጨት ይመስል ብለንና ደምቋል። እና እንደው ሳያቸው ትዝ ስላለኝ ነው። ኦሮማራውን ምንምንም ወደ አንድነት ማምጣትም አብይን የሚደርሱ የለም። አሁን የነኝን ሰዎች ወደ አንድነት አምጥቶ ለማነጋገር አንድ ሰው መሀል ላይ መኖር ነበረበት። አብይ አሕመድ እንዴት አድርጎ እንደሚያነጋግራቸው ይታወቅ ነበር። አንዳንዱ ፖለቲካል ሞቱን ሞቷል፣ ጋሽፏል፣ ጨርሷል ሞቶ ጨረሰው ምናምን በድድና በመንጋጋው መጥቶ ጥፍር የለውም እኮ በእንትኑ በቆዳው ሊዋጭለን ምናምን ይሞክራል። በፈለጉ ምናምን ሊዋጥጠን ይጥራል። ብራዘር እንዲም ያለ የለ፣ እንዲም ያለ የለ። እና ጉዳዩ በጣም ከፍ ያለ ነው። ህውሓት ቤትም እንቅጥቃጤው ተፈጥረዋል። ኢሳያስን በእጅጉ እየበረገገ ነው። እሱን ደግሞ ነገ በስፋት የምንመለከተው ይሆናል ከተቻለ ይሄ የኢሳያስ የቡርሃንን የጦር አውሮፕላኖች አምጣምጣ ብሎ ማቀፍ መጨረሻው ምን ሊሆን እንደሚችል እናያለን። ጌዴዮን የተኮሳቸው ጥይቶች፣ የጌዴዮን ሽጉጥ አመቻ አለ። በተለይ ይሄ የሊማሊሞ መንገድ የትም ቢወስድ መጨረሻው አንድ ነው ያላት በሶማሌላንድ በኩል መዳረሻችን የትም ልሆን ትችላለች የምትለውን የምታጸናናት የቀድሞ የሚባል ባለስልጣን የሌላቸው ብሎ አሾምሮብናል ብለዋል። እንግዲህ ጌዲ ነፍሴ ጨዋታውን ከፍ ታርገዋለች። በጣም ይመቻት ነው የምንለው እና እንደዛ ነው። አብይን በለማ መሬት በኩል ፈልገው ከዛ ደግሞ በለማው በረጠበው መሬት በኩል በስንዴ ጨዋታውም ከፍ አርገው የለማ መሬት ትርጉሙ ብዙ ነው። የለማ መሬት የለማ መሬት የለማ እየረጠበ ያሸተ መሬት ማለት ነው። ያኛውም ያሸተ ነው እና ሰውየውን በቆመው ባዘረደለው ቦታ እንትን ለማለት በተሞክሩ ሰዎች ቆመው ብላችሁ ታስቡ። ሸጋ ነው እንዲያ ካልሆነ ችግር ነው። ሸጋ ናት የሸጋ ልጅ ብሎ ማሰብ በጣም በጣም አስፈላጊ ነው ብዬ ነው የማምኑ። እንዲያ ካልሆነ ችግር ስለሚሆን ማለት ነው እና በዚህም ተባለ በዛ የሰውየው ከፍታና የሰውየው ርቀት ግን እየቀጠለ ነው። ያው እነዚህ ተሸንፈዋል። ግቡን ያልመጣ ስብሰባ አድርገዋል። ደግሞ ግብ ስላልመጣ ስብሰባ ፋይርባኩ ስለባሰባቸው ስብሰባ መግለጫም እየሰጡ አይተናቸዋል። መሳቅ ነው መቼስ፣ ስላቅ ነው። በዚህም ተባለ በዛ ግን አሸናፊው እያሸነፈ ባለድሉ ድሉን እየተከናነበ መቀጠሉን ግን ተያይዘውታል። ኔም ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል፣ ሁሉም መልካም ይሆናል ነው ምለው። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮነር ቤተሰቦች ቸርቆዩን የነገሰ ይበለን። ቼርስ